አሰላሙ አለይኩም ረህምቱላ በረካቱ ድነትላ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? እኔ ጋር አልሀምዱሊላህ ሰላም ላ ደህና ነኝ። እናንተም በያላችሁበት ይብዛ ሰላማችሁ ኢንሻላህ። ዛሬ ደግሞ ያ ጥርሴን አሞኝ ነው እያችኋለሁ። ጥርሴን ላሳት ወደ ሐኪም ቤት እየሄድኩ ነው። ያ ከሚወጣው ነው ያ እንግዲህ ወርቅ ከሚተከልበት ነው ያ እንግዲህ ምን እንደሚታዘዝበት አላውቅም። ዙሪያው ሰላም ተመለሽ በሉኝ ማለት ነው። ኢንሻአላ ከሱር በኋላ ነው ዶክተሮች የሚገቡት። አሁን ከሱር በኋላ ሆኖ አለ። ኢንሻአላ ሲደን እኒ ዶዋ አድርጉልኝ። ጥርሴ ሊያልቅ እኮ ነው። ጥርሴ ሊያልቅ ነው። ወጥቶ ጥርሴ ወጥታ ሊያልቅ ነው ማለት ነው። ኔ ራሴንም የሚያሳምመኝ እሱ መሰለኝ፣ እና ዛሬ በቃ ጀንኖ ወደ ህዙ ህጃም ጮንገብታለ። ከዛ በኋላ ስራው የሚቀጥላለ፣ ጉናውን ማስወጣታለ። ቤብዬ ታክሲ እየጠበኩ ነው። ዳራውዶች እንደ አጣሁ ኮ መኪና አጣሁ፣ መኪና አጣሁ። ይህ እንደምንደበቀ ካሱር በኋላ መኪና የማይንቀሳቀስ መሰል ሌላ መኪና ማጣሁ ማለት ነው። ፀሐውም ቀውጤ ነው። አዶች አልሐምዱሊላህ፣ ሆኖ መኪና አገኘሁ። ምን ወጥቼ እየሄድኩ ነው። ዱዓ አድርጉልኝ። የምር ራሴን ማወጣ እንደነገርኳችሁ እያመመኝ ነው። ፖሊሴንም እንደዛው። እስኪ አላፊያን እንድመልሰው ዱዓ አድርጉልኝ። እስኪ ሞዛ ሄደ። አራት ሰዓት የመጣው ሰባት ሰዓት ደረስኩ ማለት ነው። ያው ፈጥሩም ደረሰ ማለት ነው። ወደ በጋላ ገብቼ እንግዲህ ስጠጣ ነገር ምናምን ገዝቼ መጣሁ። እንኳንም ጦሜን ያላስፈጣኝ ትልቁ ነገር ማለት ነው። እና ያው ነው ያሰብኩት፣ ያው ጦሜን ያስፈታኛል በድሪ ነበረ ግን በጣም ዛህማ ነው። በጣም በጣም በጣም ዛህማ ነው ማለት ነው ተሽፋው ሰው በጣም በስቷል። በዛ ላይ ደግሞ ተፍትሽ አለ። ተጠንቀቁ፣ ውጭ የምትወጡ ሰዎች ማለት ነው፣ በጣም ተጠንቀቁ። እንደውም ለፍቴ ምናምን መንገድ ላይ እያቆሙ ምናምን እንትን እያሉ ነበርና ተጠንቀቁ። ሁሎች ስትገቡ ስትወጡ፣ ጥንቃቄ አድርጉ ማለት ነው ይሻላል። ተፍትሽ አለ፣ በጣም ተፍትሽ አለው። መንገድ ላይ ሁለት ጊዜ ያቆሙ እየፈተሹ እያለ ማለት ነው። ደረጃ እየወጣሁ ነው፣ እና ተፍትሹን ተጠንቀቁ ብላችኋለሁ። ሽተሻን ይመስላል ግድህ ደምታት ዛህማ ነው። በጣም ስሙላ

እና ውዲ ቤተሰቦች ገና አሁን መጣሁ ወይ ማለት ነው። አሁን አስራ አንድ ሰአቱ ነው፣ አለ አራት ሰዓት ተኩል የወጣሁ እኔ ማለት ነው። አራት ሰዓት ተኩል ወጥቼ ገና እየመጣሁ ነው ማለት ነው። ተሙሽ ተሽፋ በጣም ወረፋ ነው። የመጨረሻ ጊዜ ዛሬ ከሚስ ነው ነገ መጨረሻ ይዘጋል፣ ሐኪም ቤቱ አንሰራም። ከሄድ በኋላ ነው የምንሰራው አሉ ማለት ነው። እና አራት ሰዓት ተኩል የገባውኝ ገናውን ወጣሁኝ ማለት ነው። ያው ጥርሴ በጣም ስለተጎዳ በጣም ጥርሴ ስለተጎዳ ወደ ሌላ ሀኪም ቤት ጻፉልኝ። ያው አልጻፉልኝም። ሌላ ሙሽተሽ ፋህዢ እኛ ጥርሰሻ አመልያ መደረግ ስላለበት መሳሪያው ስለሌለ ሌላ ሀኪም ቤት ሂጅ አሉኝ ማለት ነው እና ያው መድኃኒት ዝበናዱ ታዙልኛለ እዚህ ደግሞ ይሄንን አዘውልኛለ ማለት ነው። እና እንግዲህ ያው ከኤር በኋላ ደግሞ ሌላ ሀኪም ቤት ሂጅ ነው የማስወጣው ጥርሴ ሲ ጨርሶ ተበላሽቷል ማለት ነው። ጨርሶ በቃ ጨርሶ ተበላሽቷል። እልቲሃ ፈጥሯል። በዛ ላይ ደግሞ ይሄ ከውስጥ ስለተሰበረ መሳሪያው እኛ መቅደጃው የለንም እዚህ ካሉ ማለት ነው እና ወደ ሌላ ሐኪም ቤት ሄደሽ ማስወጣት ትችያለሽ አሉኝ ማለት ነው። በጣም ጥርሴ ተጎድቷል። በተለይ ቆይቷል። የዛሬ ሰባት ወር ነው አንደኛውን ጥርሴን ያወጣሁት። አሁንም ደግሞ እንደዚሁ ተሸርፎ አለ። ይሄኛውም ከዚሁ ተሸርፎ አለ። መልሶ ዚሁም ላይ ተሸርፎ አለ። እና ያው ፈጥሮ አለ በጣም ይሄንን። እዚህኛ ሐኪም ቤት ሳይሆን የምናወጣው ሌላ ሐኪም ቤት ደሽ ማስወጣት ትቻለሽ፣ ግን ለጊዜው ይሄንን መድኃኒቱን ማስታገሻውን ተጠቀሚ ብለው ሰጡኝ እላችኋለሁ። አልሐምዱሊላህ ረብል አለሚን። በስ አንዳንድ ጊዜ በጣም እናሳዝነውኛ የስደተኞች ይቺን ትብላ ይቺ ምናምን ምናምን እንልና ከዛ የባስ ሲመጣ የባስ ወጭ ዞሮ ይመጣ ማለት ነው። እና በሽታችንን ቀለል አድርገን ብንታከም በቃ ያዝ እንዳደረገን ሐኪም ቤት ብንሄድ አሪፍ ነው የሚመስለኝ እንደኔ ማለት ያዚህ እንዲያረገን ሀኪም ቤት ብንሄድ አሪፍ ነው። እኛ ግን ቆይ እስኪ ምናምን ምናምን እያል። እኔ አሁን ይሄ እንግዲህ ጥርሴ በጣም ቆይቶብኛል። አሁን ላይ ራሴን እንደምነግራቸው ምንጊዜም ያመኛል፣ ከፈጅር በኋላ ጀምሮ ያመኛል ምናምን ምናምን እና ያው እስኪ በኋላ ምናምን ሄድ ያለው ብዬ ያው መሄድ አለብኝ ብዬ ዛሬ ስር ደግሞ ያው በጣም ስለተጎዳ መታገስ አለበት። በዛ ላይ እኛ እና በጣም ሌላ ሀኪም ቤት ሊሽ ያመል እየተደርግሽ ተወጪ አስወጪ ዋሉኝ ማለት ነው። አልሀምዱሊላህ እንግዲህ ሌላውን ጥርሴ እንደማፊ ያድርገው። ወደ አራት ጥርስ ነው ተበላሽቶ አሁን ላይ እየታዘዘው ጥርስሽን ሁሉ ጥርስሽን ያበላሽብሻል ምናምን ነገር አሉ እና ዷ አድርጉልኝ ደሞ እስኪ ሌላ ሀኪም ቤት ደሞ ሄጄ ኢንሻአላህ የተሻለ ሀኪም ቤት ሄጄ ደግሞ ያው አመልያ ተደርጌ ማስወጣት አለብኝ ከሄድ በኋላ ማለት ነው። አሁን ተዛሬ ጀምሮ ሀኪም ቤቱ አናስተናግድም ብለዋል ማለት ነው። እንግዲህ ኢንሻአላህ በተለይ የጥርስ በሽታ በጣም ታካሚ በጣም ብዙ ነው ሀቂቃ ማለት ነው። እንግዲህ አስባችሁታል። አራት ሰዓት ተኩል ነው ፈጥሮ የቆረኩት ከዛን ሰዓት ጀምሮ እስካሁን አስራ አንድ ሰዓት ድረስ እየዋለሁኝ ማለት ነው። ገና መጣሁኝ አይቃ ያው ራሱ አለት በስኩም ገና መጣሁ ማለት ነው። እና ጥርስ በሽታ ነው መሰለ እኔ በአገር ሁሉ ወረዴ መሰለኝ፣ ማለት ነው። እና አልሐምዱሊላህ ረብ አለሚን ወልከል ሐምድ ወለከል ሽኩር ሁሉም ነገር ለኸይር ነው። ጥርስ ቢወልቅ ጥርስ ይተካል። ዋናው ነገር ግን ጤና መሆን ነው ማለት ነው። ገንዘብ ታለ ጥርሱም ይተከላል፣ ምን ችግር አለ? ግን ተጎርተን ተጎርተን፣ እኔ እንደው አንዳንድ ጊዜ እንደው ማዝ ነው በሽታችንን ካስታመመ ነው ካስታመመ ካስታመመ በኋላ መጨረሻ ላይ የበለጠ ወጪ እንደሚጠብቀን ነው። ስለዚህ በሽታችን ከመቆየቱ በፊት ከመበላታችሁ እናንተም ተጎርታችሁ ተጎርተን እኮ ነው ደግሞ የሚገርማችሁ ነገር፣ በጣም ከተጎዳን በኋላ ነው እኛ ወደ ሐኪም ቤት የምናሄደው ማለት ነው። እንደዛ እንደዛም ስለሆነ መሰለኝ እኔ ጥርስ የተበላሸ እና ዛሬ እንደዚህ ያደረገኝ ማለት ነው። አልሐምድሊላህ ይታያል። ለወደፊታችሁ ግን እናንተ በቃ ጥርሳችሁን ቀናት ትስጡት እኔ በማስታገሻ እያልኩ ቆይችን አሟልች ቆይ ቆይ ቆይ ቆይ እያልኩ ነው ይህንን ሁሉ። አሁን እንግዲህ አመል እያመደረስ ራሱ የተደረሰው ማለት ነው እና አልሐምዱሊላህ ረብ ላለሚን አላህ የተሻለ ያውቃል። ወለከል ሐምዱ ወለከል ሽኩር እስቲ አሁንም ጤና ነኝ አሁንም ጤና ነኝ። እስቲ አሁን ጥርሴን አግጨበታለሁ። አልሐምዱሊላህ ረብ ላለሚን እና ይሄ ቫይታሚን ሲ ይህም ቫይታሚን ሲ አሪፍ ነው ተጠቃሚው ብለው ነው። እስኪ ይሄንን ደግሞ ተጠቅሜ ኢንሻአላህ። እነግራቸዋለሁ የቫይታሚንም እጥረት ነው ምናምን ነገር ይላሉ። እስኪ ይህንም ቫይታሚን ሲ ደግሞ ሞክሬው ለራስ ምታትም የደም ማነስም የሚያመጣ እንደዚህ ምናምን ነገር የቫይታሚን ሲ እና የቫይታሚን እንዳለ እጥረት ነው ብለዋለ። አሁን የወገዝቸው መጣሁኝ። ይህንን ኢንሻላ እስኪ ደግሞ የዚህን ለውጥ አይቼ ነግራቸዋለሁ። ዱዓ አድርጉልኝ። ደህና እንዲወጣ ጥርሴ ማለት ነው። እና ደህና ደሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተፍትሻለ አት ውጡ። በጣም ተፍት ተፍትሻለ። የሚገርማችሁ ነገር እኔ ሐኪም ቤቱ ወጥቼ እዚያው ራሱ ታክሲ ስቴጅ ድረስ ወላሂ ሶስት አራት መኪና ተደረደረ ማለት ነው። እና ጥንቃቄ አድርጉ። ውጭ የምትወጡ ሰዎች ራሳችሁን ጠብቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።